አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት 17 በዚች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ፊልያስ በሰማዕትነት አረፈ። ይህንንም ቅዱስ በመኮንኑ ቁልቁልያኖስ ዘመን ወደ ፍርድ አደባባይ ያቀረቡት፣ ቁልቁልያኖስም ለአማልክት ሰዋ አለው። ፊልያስም እኔ ከብቻው እግዚአብሔር በቀር ለአማልክት አልሰዋም አለ። ቁልቁልያኖስም እግዚአብሔር ምን አይነት መስዋዕት ይሻል አለ። ፊልያስም ቅን ትሁት የሆነ ንጹሕ ልቦናን፣ እውነተኛ ፍርድን፣ ቁም ነገርን እንዲህ ያለ መስዋዕትን እግዚአብሔር ወዳል አለው። ቁልቁላያኖስም የምትጋደል ስለ ነፍስ ነው ወይስ ስለ ስጋ አለ። ፊልያስም ስለ ነፍስ እና ስለ ስጋ ነው እነርሱ በአንድነት ይነሳሉና አለ። ቁልቁላያኖስም የምትወዳት ሚስት የምትወዳቸው ልጆች ወይም ወንድምና ዘመድ አለህ አለው። ፊልያስም ከሁሉም የእግዚአብሔር ፍቅር ይበልጣል አለ። ቁልቁላያኖስም እግዚአብሔር ከበጎ ስራ የሰራው ምንድን ነው? አለ። ፊልያስም እግዚአብሔር ያደረገልን ይህ ነው፣ ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን። ዳግመኛም ከጠላታችን ከሴጣን እጅ ያድንን ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የህይወት መንገድንም በአለም ውስጥ ተመላልሶ አስተማረ። መከራንም በስጋው ተቀብሎ ተሰቅሎ ሞተ። በሶስተኛውም ቀን ተነስቶ በአርባ ቀን አረገ። ዳግመኛም ለፍርድ ይመጣል ይህን ሁሉ ስለኛ ያደረገ። ቁልቁልያኖስም አምላክ ይሰቀላልን ይሞታልን? አለ ፊልያስም አዎ የዘላለም ህይወትን ይሰጠን ዘንድ ስለኛ ፍቅር ሞታ አለው። ቁልቁልያኖስም እንዲህ አለው እኔ እንዳከበርኩህ ልጣላህም እንዳልፈልኩ አላወቅምን? አንተ በወገን የከበርክ እንደሆን ካውቃለሆና አሁንም ላማለክት ሰዋ በክፉ አሟሟት እንዳትሞት አለው። ፊልያስም እኔን ደስ ማሳኘት ከወደድክ ሊያሰቃዩኝና እንዲገሉኝ ይዘዛለው። በዚያንም ጊዜ በሴፍ ራሱ እንዲቆርጡ አዘዘ። እንዲገሉትም ሲወስዱት ዘመዶቹና የአገር ታላላቆች ወደ እርሱ መጡ። ለመኮኑንም በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌቴ ክርስቶስን መከራ መስቀልን እንሸከም ይሄዳለው እና እናንተ አሳሳቶች ከእኔ ውግዱ ብሎ ገሰጻቸው። የሚገድሉበትም ሲደርስ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡን አደራ ወደ ጌታ አስጠበቀና ተሰናበተ። ከዚህም በኋላ ራሱን ቆረጦት፣ የሰማዕትነት አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋደል አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ቅዱስ አባት የቅዱስ ባስልዮስ ወንድም። የጐርጐርዮስ የእረፍቱ መታሰቢያ ነው። የነብዩ ሳሙኤል እናት ሐናም ልደቷ ነው። ደግሞ በቆዳ ገመድ የታሰሩ የደጋጎች ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ይኑር ለዛለም አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮስቆሮስ የእረፍቱ መታሰቢያ ሆነ። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል አልተገኘ በጠባዩ ቅን የዋህ በእውቀቱ አስተዋይ በበጎ ስራ ፍጹም የሆነ ነው። በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳሳት ቅዱስ ሳቢሮስ ላካት። እርሱም ልዩ ሶስት የሆነ ሥላሴ በመለኮት አንድ እንደሆነ እየገለጠና እያሳሰበ ነው። ስለ ወልደ እግዚአብሔርም ሰው መሆን እርሱ ፍጹም ስጋን ነባቢትና ለባይት ነፍስን ከመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብዕቱም አካል ያለው አንድ ልጅ እንደሆነ ከተዋሐደም በኋላ በስራ ሁሉ የማይለይ ጭማሪ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባት ሳቢሮስ በደረሰች ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማራባት፣ ሁሉም ደስ አላቸው። ከዚህም በኋላ አባ ሳቢሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቅያ ከተማ ተሰብስበ ሃይማኖታቸው የቀና 318ቱ ቅዱሳን አባቶች በቀናች ሃይማኖት አጽነት የሰሯትን ቤተ ክርስቲያኑን እንድትጠብቅ ለዚች ለከበረች አገልግሎት የመረጠህ እግዚአብሔርን አመሰግነዋለሁ። ዳግመኛ በዚሁ እንዲጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ህዝቡን ሁልጊዜ አስተምራቸው አለው። የአባ ሳዊሮስም መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኘባት። በሁሉም ቦታ እንዲያስተምሩባት አዘዘ። ይህም አባት ህዝቡን ሁልጊዜ የሚያስተምራቸው ሆነ። ሁልጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱን እና ካህናቱንም መንጋዎቹን ስለመጠበቅ ያዛቸዋል። መልካም አገልግሎቱንም አድርሶ እግዚአብሔርን ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ተደረሰን ለዛ ዓለም አሜን። በዚችም ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ ቅዱስ እስጢፋኖስ ለተሾመበት ቀን መታሰቢያ ናት። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኖር፣ ለዛ ዓለም አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት 18 በዚች ቀን ለአባቶች ሊቃነ ጳጳሳት

በጸሎተሙ ማርያም አደግ ተኩሎ እንባ ስቡረ ማረን ኢየሱስ ክርስቶስ ቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከእኛ ጋር ትኑር። አምላክን አኮ